የእመቤታችን የቅድስት ድንግል ማርያም ተአምራት እንዲህ ይነባል። እመቤታችን ማርያም ተአምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችንም ሴቶችንም ሁሉ ቢሆን ትባርካቸዋለች። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በነዚህ በክብርት እመቤታችን በዓላት እሁድ በተባለች ሰንበትም ሴቶችም ወንዶችም ይሰብሰቡ። ፍቅር ያለው አገልግሎት ከተፈጸመ በኋላ የወርቅ የብርጌዝ ያለበት ሽልማታቸው ከእጃው ከጣታቸውም ከአንገታቸው ከጆሮቸውም ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናኑ። የእመቤታችን ተአምር ለመስማት ልቡናቸው በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚነጋገር አይኖር። የበረታ ቆሞ የደከመ ተቀምጦ ይስማ። የእመቤታችን ተአምር ከማንበብ አስቀድሞ ሊቀ ጳጳሳት ቢኖር ሊቀ ጳጳሲ ባርክ፣ ሊቀ ጳጳሳት ባይኖር ኤጲስ ቆጶሲ ባርክ፣ ኤጲስ ቆጶስ ባይኖር ከቀሳውስት የሚበልቅ የሰራቱን ማዘን ይባል። ከዚህም በኋላ ሊቀ ጳጳሳት ዘውዱን ከራሱ ያወርድ በታቦትን ፊት ሶስት ጊዜ እስገድ። ጳጳስን ቢሆን የምስኮብሳትን ቢሆን ሶስት ጊዜ እስገድ፣ በከፍታ ዜማ ይናገር። ለክርስቲያን ሁሉ የመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና፣ ወንዶችም ሴቶችን ወደ ግዞት እንዳይገቡ መስማቱን እያስተጓል አስቀድመን እንደተናገር ነው የታወቀ ምክንያት፣ ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ይሂድ፣ ስጋውን ደሙን እንደተቀበለ ይሆንለታል። ደርኛል ባለብኝ የእመቤታችንን ቃል ኪዳን ተአምሯን የሚንኩ ግን የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖቼ ከምእመናን ጋራ አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ፣ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በመባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛ የእነሱ ሥልጣን ይዘናልና ወልድ በጌትነት እስኪመጣ ለዘላለም በእውነት የመቤታችንን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽና ሥልጣን ፈጽመን አውገዝም። የመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽምት ግን እስከ ዘላለም ድረስ ስሙ የተባረከ ይሁን። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሳብስክራብ ማድረግ እንዳትርሱ።